ሰላም ውድና የተከበራችሁ የአዜት ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም፣ እግዚአብሔር ይመስገን። ይህም ቪዲዮ ሲጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጉ። የዝች እህታችን ጉዳይ እንግዲህ ወዴት ወዴት እየሄደ ነው? እንግዲህ እንደተባለው ከሆነ መረጃው ትላንትናን በለቀኩላችሁ ቪዲዮ ከነሙቤያ እንደበት ሰምታችኋል። ልጅቷን እያስረገዛት ማለት ነው የሳምሪ ባል እንደሆነ ነው እየተናገሩ ያሉት ለዛ ነው ሳምሪ እንደዚህ ድ ሽፍንፍን የምታደርገው ባሏ ስለሆነ ነው ይሄን ጉድ የሰራው ማለት ነው። እና ለዛም ነው ደብቃ ልታሳፍራትም የምትሞክረው ሁሉን ነገር የምታደርገው ሳምሪ ጉዷ እንዳይገለጽ ነው። እና ከሳምሪ ባል ነው ያረገዘችው የሚሉ መረጃዎች ደግሞ ነፍ ናቸው። ከእነሱ አንደበት የትላንትናው ቪዲዮ ላይም ሰምታችኋል። ዛሬ ደግሞ ያለበት ነገር እንዲሁም ሳምሪ ባሏ ባለስልጣን ስለሆነ ፖሊስ ስለሆነ ምንም አይመጣም በማለት እህቶቻችንን ለማስያዝ እንግዲህ የመዳም ቅመሞች እችን ልጅ ያተረፏት ጀግኖቹን ማለት ነው። እነሱን ለማስያዝ ጥረት እያደረገች ነው። እስከ መጨረሻ እዩት ማለት ነው። የዚህ ጋር ልሰናበታችሁ። ያሳዝናል። ተደበደበ በጣም ትንታለ። አንተና እህቷ እሷን ህይወት ለማበላሸት ነው፣ ምናምን ምናምን ምናምን። ትናንትና የጠየቅኩት ጥያቄ ዜጋ አድርግ ያለው፣ ትናንትና ያናገርኩት አረብ ደውሎ ቅድም በጣም ተሳደበ፣ በጣም ትንታለ። አንተና እህቷ እሷን ህይወት ለማበላሸት ነው፣ ምናምን ምናምን ምናምን። ትናንትና የጠየቅኩት ጥያቄ ዜጋ የሰጠኝ መልስ አላወቅም። ላይፍ ላይ እንደነበረ ግን ነገረችው ነገረችው ትናንትና አንተ ጎድን አላወቅም ወቤ እኮ ላይፍ ላይ ደውሎ እንደዚህ ስትለፈልፍ ነበር፣ እንደዚህ ጠይቀህ ነበር ብላ ነገረችው። እሱ ደግሞ እንዲህ እኔ ላይፍ ትናንትና እንደዚህ እንደዚህ ነበር አለኝ። እኔ ጥያቄ ጠየቅኩ፣ ጥያቄን መለስክልኝ። እንዴት እንደዛ ይሆናል? እኔ ላይፍ ላይ እንደነበርኩ አላወቅኩም። እናንተ እኮ በቃ ታማኝ አይደላችሁም። ብዙ ነገር ተናገረ። እንደፈለግ ተናገር። ያረከውን ነገር አንተ ታውቃለህ፣ የሰጠውን መልስ ታውቃለህ ለተናገርከው ነገር ራስ ተጠያቂነት ትሆናለህ አልኩት። ያው ዛሬ ለምን እንደዛ እንደተናገረ እኔ ስለማቅ ነው። ገባችሁ? ስለዚህ አብሽሩ ልላችሁ እፈልጋለሁ። ማሻአላህ ታብታባችን መቶ ሺህ ያስገቡት፣ አታቁሙት። በጣም ደስ ይላል። በዚሁ ቀጥሉበት። ማሻአላህ ጥሩ እየሄድን ነው። ተብትቡ። የበናት ሙቤ አስገባኝ። ኦኬ፣ አስገባችኋለሁ ስለዚህ እህቶቻችን አንድ ደግሞ ማስተላልፈው አለ። ትናንትና እዚህ ጋር አንድ እህቶቻችን ነበሩ። እህታችን ለማገዝ በጣም ስጥሩ ነበረ። ግን እናንተም ጥንቃቄ አርጉ። እናንተም በውስጥ ማናገሪያቸው ይሆናል። አንዳንድ የደረሰ ኢንፎርሜሽን አለ። እናንተ ጥሩ አስባችሁ ነው እንግዲህ እሷን ለማገዝ ነው ብዙ ነገር ስጥሩ የነበረው። ግን በእናንተ ምክንያት እነዚያ ሰዎች ብዙ አደጋና ብዙ ሊጋለጡ ስለደረሱ እንግዲህ እናንተ ላይም ተንኮል ያስባሉ። ስለዚህ እናንተም ጥንቃቄ አድርጉ እህቶች፣ አደራ ትርዱኝ። አላችሁ ምን እያልኩ እንደሆነ ኦኬ። እና አብሽሩ፣ ጥንቃቄ አድርጉ፣ ራሳችሁን ጠብቁ፣ ሴቭ ዮርሰልፍ። ይሄን ነው ምለው። እባካችሁን አደራ፣ አደራ ጥንቃቄ አድርጉ። ሲሆን እኔ በግልባ ውስጥ ማናገራቸው ይሆናል። እሺ ከአሁን በኋላ እናንተ እንደዚህ አይነት ነገር ላይ ጥንቃቄ አርጉ። በተለይ ቤሩት ያላቸው እህቶቼ ፕሊስ ራሳችሁን ጠብቁ። እሺ አደራ አደራ አደራ አደራ። ለምን እናንተም ከሀገራችሁ የተወጣችሁት ሰርታችሁ ቤተሰብ ለመርዳት ራሳችሁን ለመቀየር ነው። ስለዚህ ጥንቃቄ አርጉ። እናንተ እሷ ልታግዙ ፈልጋችሁ ነው። እውነታው አውደ ዕለታው ዶ እሺ ከእሷ የምሰሙት ይሆናል። ልጅቷ ፍሯን እያየን ነው። ብዙ ነገር እያየን ነው። እሷ ደግሞ የፈለገችው መናገር ማችልበት ደግሞ ምክንያቱን ሁላችሁ ታቁታላችሁ። ስለዚህ ደግሞ ዌሪ ጋይስ ኦኬ። አሁን ጀስት ለነገሩ አረጋጉትና ብዙ ነገር እየተሰራ ነው። እኔ ደግሞ ያለውን ነገር ነግራችኋለሁ። እቺ ሳሁን የተባየው እዚህ ብትመጣ አሁን እኔ አላስገባትም፣ እመኑኝ። አሁን እዚህ መጣ ሞቤ አስገባኝ፣ ማስተላልፎ መልእክት አለ ልንገርህ ብትለኝ አላስገባትም። እኔ ለሰው ልጅ አንዴ ነው እድል የምሰጠው። እድሉን ሰጥቻት ነበር ትናንት፣ ፊኒሽት ለሌላው እንዲማርበት እሷ በፈለገች ጊዜ ሳይሆን እኛ በፈለግናት ሰዓት ጥያቄ ልንጠይቃት ለመናት ነያናት ልናናገራት። ካሁን በኋላ አንድ መልእክት ልንገራችሁ። አደራ አደራ፣ እህቶቼ እነ ሲቫን ሁላችሁ ከታች አላችሁ፣ እነ ሄለን ሁላችሁ ምዜ ያላችሁ እያያዎቹ ነው። አንዳችሁ ቤታችሁን ከፍታችሁ ላናገራችሁ ብትል ከእሷ ጋር ምንም ነገር እንዳትናገሩ፣ ምንም ነገር እንዳትናገሩ። ያለ ዘኔን ታስቀይሙኛላችሁ። እሺ ቃል ግቡልኝ እሺ፣ ፕሊዝ። በውስጥ አናግራችኋለሁ። ኦኬ፣ ከዚች ሴት ጋር ምንም ነገር እንዳታወሩ፣ ምንም ነገር እንዳታወሩ። ላናገራችሁ ብትል መታ እንዳታናግሯት። እኔ እዚህ ጋር መታ፣ አሁን አስገባኝ ትናንትና አልተመቸኝ ብትል አላስገባትም። ነገሩ ከኛ እጅ ወጥቷል። ነገሩ ከኛ እጅ ወጥቷል። እመኑኝ እሺ። ባለስልጣን ይሁን ባሏ ባለ ሀብት ይሁን የፈለገች ነገር ትሆን። ስለዚህ ነገሩ ከኛ እጅ ወጥቷል። አሁን እባካችሁን ማንኛችሁም ከእሷ ጋር እንዳታወሩ፣ ምንም አይነት እንዳትደውሉላት፣ እንዳታናግሯት፣ ምንም ነገር እንዳታወራት። በቂ መረጃ ልካችሁልኛል። በቂ መረጃ አለን። ትናንትና በስልክ ያወራችኋለ። ከአንድ ወንድማችን ጋር ስልክ ደውሎ ያዋራታለ። ያ በቂ መረጃ ነው። ብዙ ነገር እዛ ጋር ለፍልፋለች። እሱ እንግዲህ እኔ ትኬት ገዛላት አለው እና የሚያስፈልገውን ትኬት እኔ ገዛላት አለሁ ብሎ ነበር። ለዛ ነው የሚያዋራት። እሷ እንግዲህ የትኬት ወጪ የሚሸፍን መስሏት ነው። እሱ ግን ብዙ አስለፍልፏታል። በስልክ ተለፍልፋለች። ብዙ ነገር ተነግራለች። በነገራችን ላይ እህቶቻችን ያኔ ኤርፖርት ሄዳችሁ ስለ እናንተም አንዳንድ ነገር ትነግራለች። ምን ማድረግ እንደምታስብ ለማንኛውም፣ ስለዚህ እናንተም አትጨነቁ። እሺ እናንተ ላይ ራሱ የሆነ ነገር አደርጋለሁ ብላ የሆነ ነገር ብታረግ አችልም እና አትጨነቁ፣ ነው ምላችሁ። ቤታችሁን ከፍታችሁ ነይ ልናናግርሽ ነው በቃ ልጅቷን እንደዚህ እንደዚህ ዶንቶክ ዚስ ውመን ነንግ ምንም አይነት ወሬ ከእሷ ጋር እንዳታወሩ። በቃ አሁን ጉዳዩ እኔ ጋ አደለም፣ ሙባረክ ሙሰማ ጋ አደለም፣ ማንም ጋ አደለም። ጉዳዩ በትክክል ጉዳዩ ወደ መሄድበት ሰው አለ፣ ገባችሁ? ስለዚህ ይህን ነው የምላችሁ። ይቺ ሴት እንዳታናግሯት፣ እንዳታዋሯት ካሁን በኋላ ምንም አይነት ነገር እንዳታናግሯት። በተለይ እንደዚህ ገብታ እንደዚህ ከሆነው እናንተ እንደዚህ ምናምን ብላ ቪዲዮ ቀርጻ ለራሷ መረጃ ልሰበስብ እና የራሷን ወንጀል ለመሸፈን መሞከር ልትሞክር ትችላለች።